አንቺ ጨጓጌት አንቺ የምን ቤት ነሽ? ምን አገባሽ ሲጀመር ማለት ነው። ምን አገባሽ ተመረመረች አልተመረመረች? የሚጨንቅሽ ነገር አለ እንዴ? እሱ ይጨነቅበት፣ እንጂ እሱ ያደረገው ያየው ይጨነቅ። ምን ቤት ነሽ? እኔ ካላየው አልሽ እኮ ካላየው ካል እኔ እንደውም የሚገርመኝ ነገር ማለት ነው እሱ እንደዚህ አይነት ግንኙነት ከሷ ጋር አድርጎ ማለት ነው አሁን ካልተመረመረ ብላ አንዱ ስታወራ ማለት ነው እውነት ለራሷ ለልጅ ከለለ ለራሷ ለማድረግ ነው ያብስ ወደሷ ለመመለስ ነው ከኔ ጋር ነው ያለው ምናምን የምትለው ምንድነው የተካሄደ ያለው ቆይ እና ውዶች እንዴት ናችሁ? ደህና ናችሁ? እንዴት ታመሻችሁ? ስራ ጨግራራ፣ ሁሉ ሰላም። እኔ ጋር መልካም ነኝ። እኔ ውዶች፣ እኔ ማሮች፣ እኔ ናፍቆቶች ተናፍቃቸዋል። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። እና እቺ ጨበሪያ ማለት ነው። ዛሬ ደግሞ ጸጉሯ ምን አድርጋ ነው ከእናለባበሳ ምን ትመስላለች። በጌታ እና ሳታፍር ይመርመርልኝ ያብ ደግሞ መጠራጠር ጀመረ። ሲጀመር እኮ ሄሉ አላረግዘችም እናውቀው እኮ ነው። ሄሉ መቼም እንደዚህ ነገር አታርቅም እናውቃለን። አቃለን እኮ እኛ ሆን ብለን ትንሽ እናድምቀው፣ ሞቅ ሞቅ እናድርገው ብለን ነው እንጂ ሄሉ አታረግዝም። እንግዲህ ቪዲዮችን ካያችሁ እኔ ሄሉ እንደማታረግዝ ነው ስነግር የነበረውእና ይሄ በፍጹም አይታመን ነገር ነውና አንቺ ምን ቤት ነሽ? አንቺስ ማን ነሽ? ሄልዬ እንዳትሄጂ፣ መመርመርማ አይልብሽም። ትንሽ አንጫጫቸው አንጨርጭሬ አጫውሽ። ወይ ሄሉ ተወዛገበች እኮ ግራ ተጋባች። አይ ውሸት፣ አይ ውሸት። እንደው የነጌውን ንስ ከአይ ጓግቻለሁ፣ የነጌውን ለማየት በጣም ጓግቻለሁ። ምክንያቱም ምን እንደሚሆን ያብ ወደስ ወደዛች ልጅ ይመለሳል ወይስ ያብ ወደሳይ ይመለሳል ወይስ ወደ ውሽምት ይሄዳል እንዴ? እኛ ብዙ ነገር እንድናስብ እያደረጉ ነው። ምክንያቱም ያቺ እንግዲህ ወደ ራሷ ለመመለስ ነው እርግጠኛ ነኝ፣ እንደዚህ ሙግት እያለች አለች። ያብም ደሞ ሽሩ ብሎ የሚያባብላት ደሞ ወደ ሷ ለመመለስ ነው የሚመስለው እና ግን ልሁል የምር ልሁሌ እኮ ማርያምን ልሁሌ አትናገሩት፣ የምር አትናገሩት። ምክንያቱም ማለት ነው በቃ ትክክለኛ ወንድም ማለት እሱ ነው። የምር ልሁሌ አትናገሩ። ደስታሽን ነው ምፈልግ። እሱ ያብ ባደረገው ነገር ነው እንጂ ልሁሌ ተናገረው ያለው እኮ በፍቅር ግንኙነት ያላቸው ተቃውሞ ኑሮ አይደለም። በቃ ያደረጉ ነገሮች ስለሚያስጠላ ነው። ተረዱት። የኔ ውድ የምር ትለያለ አኔ አንተ ደስታሽን ነው ምፈልገው አለኩ። ሰው ግን አልተረዳውም። በቃ ሄሉም በጣም ስለቀረባት ማለት ነው። በሌላ መንገድ ነው ሰውም እያሰበ ያለ ሲውጣ ሲውጣ እሱ አሁንም እኮ ደስ ብሎታል አብሮ በመሆናቸው። ግን በቃ ያብ ነገር ግራ ስላጋባ ነው በማን ልጅ በዚህ ጮጎግት ልዩ በልዩ ምክንያት ማለት ነውና ልዩ ሰውየው ግን ምን ነው አልሽ? እንደው ሙጥኝ አልሽ። ሙጥኝ እኔ ካለ ካለ ያብ ወንድ ካለ ያብ በስተቀር ሌላ ሰው ጋር አልሆንም አልሽ፣ ሲጀመር ማለት ነው። ያብ ማስቆም አለብህ። አዎ ማስቆም አለብህ። አንተ እኮ አሁን ነጌ ማበዴ ነው ከምትል ማለት ነው። ቢያንስ ማለት አንተ ብልጥ ብትሆን እኮ በቃ ከህይወት ልጅቷ ማስወጣት ነበረብህ። አንተ እኮ ልጅቷን ከህይወት ያስወጣት አይደለም። እንዴ እሷ ነው ያፈቀረው፣ አለ ሄሎን ሲጀመር ልጅ ስላለች ነው እንጂ ካንቺ ጋር የሆነው አሁንም እኮ ኦሬዲ ካኔ ጋር ነው። አላለችም እንዴ? ምን ማለት ነው? ምን ማለት ነው? ሁለቱንም ነው እንዴ አንተ ያጫወትከ ያለው ሁለቱንም ነው ወያጫወትከ ያለው? እስቲ ንገረን። እና ውዶች የምሬን ነው ምለው፣ ሄሎ አላረገሰችም። አዎ አላረገሰችም። እስኪ እንደኔ አላረገሰችም ብላቸው ኮመንት ጻፉ። የምር አላረገሰችም፣ ምክንያቱም ሄሎ እንደዚህ አይነት ሴት አይደለችም። እምታውቁት እንደዚህ አይነት ሴት አይደለችም። ሲጀመር ሞቀ ሞቀ ላርገው እንደገናም ደግሞ ያብ ቢያንስ በእጄ ላስገባው ብላ ነው አገኛችሁ። ግን መጨረሻውን ነው የፈራሁት። ያ ያ ሁኔታ ማለት ነው በጣም ነው የሚያስፈራው። ምክንያቱም ልጁ የኔ አይደለም ልጅ የለሽም ከተባለ እንግዲህ እኔ አብድ አለው። መጥተስ ወደ አንቺ ምዞር እንዳልመስ ያቺ ልዩ ማለት ነው ጨጎጊቷ ምን አለ ዛሬ? ጨጎጊት ምሎ ከና ጻጉሩ እንደዚህ ነው ስለመጣችሁ ነው። አቤት ምላስ! እና በዚህ ምክንያት ነው እኔ ሲጀመር ጎዳንቼ ምን መመለስ ነው? እኔ አብዳል ወላለ ወይ ነው የምር፣ ያብዳል፣ ልውልማ ያብዳል። ማበዱ አይቀርም ለውል ያብዳል። እኔ እሱን ነው የፈራሁት እና ልውል ተረጋጋ። ሲጀመር ማለት ነው ያ ባዝመያ ማለት ነው፣ አንተ ሄሉን ስለያረገዘች እኛ ከምንም በላይ ለልጅ ብለህ ከሄሉ ጋር እንድትሆን አንፈልግም። ለልጅ ብለህ ሳይሆን ማን ነው ሄሉን አፍቅረ ከልብ አፍቅረ ነው መሆን ያለበት። እኛ ለልሁል ለልጅ ብለማ ከሄሉ ጋር እንድትሆን አንፈልግም። ምክንያቱም እኮ እንዲህ ለልጅ ብቻ ሆነ ለሷ ስሜት ከለለቅ ለልጅ ብቻ ቢሆንም እንግዲህ የልጅ እናት ናት ብለ ልትንከባከባት ትችላለህ። ቢሆንም ግን ማለት ነው ቢሆንም አንተ ወይስ ራሱ ማድረግ አልቻልኩም። እየጠሩኝ እና ውዶቼ ያብን መስተካከል አለብህ። ምክንያቱም ማለት ነው ለቺ ልዩን ማለት ነው ልዩን ካንተ ላይ ማረቅ አለብህ። አንተ ለልዩ ብለን እንግዲህ ውስጥ ካመነ ማለት ነው ምን ማለት ነው ሂደን ዛሬ መመርመር አለብሽ ማለት ውስጥ ካመነ ማለት ነው እኔ ኮትላም ማለት ነው ውስጤ በጣም ነው ያመነው። በቃ እኔ ምንም ነገር መስማት አልፈልግም ብለን አንተ ሉል ያችን ልዩን ማለት ጨወጊቷ ማለት ነው ለማስደሰት ለማስደስተት ብለ እንዴ ነው ሄሉ ሄደሽ መመርመር አለብሽ የምትለው? አንተኮ ሲጀመር ማለት ነው ያችን ለማስደሰት ነው እንደዚ ያልከው፣ ግን ማረግ አልነበረብም። ራሳቸው ተነጋግራችሁ ብታረግ ያው ልጅ እስከሆነ ድረስ ማየት ነበረብን። ራስ ማለት ነው በልዩ በልዩ በልዩ ሀሳብ አልነበረም አንተ መሄድ የነበረብና አሁን ምን ልትሆን ነው ወይኔ ነገ ወይኔ ነገው ሲጀመር እኮ ሄሉ አላረገዘችም ምን አርግዛለች ብላችሁ ነው የምታስቡት የምሩ አላረገዘችም ሄሉ እንደዚህ እንደዚህ አይነት ሴትማ አይደለችም እሷ በስነ ስርዓት ተደራ በስነ ስርዓት እንደዚህ አይነት የምታረግ ጀግና ሴት ናት እንጂ መቼም አታረግም ረች ልጅ ከጉዶቼ ቮይስ ማድረግ አልቻልኩኝም እና የኔ ውዶች ሄሉ እንደዛ አይነት ሴት አይደለችም። አንጫጫቸው ሂጂባቸው፣ እንደው እየተጓተሽ ራሶ ብዙ ለብዙ ቀን ቆይባቸው፣ እመረመራለሁ እመረመራለሁ እያልሽ እንጂ መቼም እንደማታረጊሽ የታወቀ ነው የኔ ውድ። ብቻ ነው ደስ ብሎኛል። ከምንም በላይ ብዙ ልጆች ብዙ ተመልካቾች ተናግራቸዋል። እሷ አርግዛ ነው፣ እንዴት አረገዘች፣ እንዴት እንደዚህ ሆነች፣ እንዴት ሳታገባ ነው ብዙ ነገር ብላቸዋል። በርግጥ ግን ቢሆንም ግን ሄሉ እንደዚህ አይነት ልጅ አይደለችም። ነገ የምናየው ነው ነገ የምናየው ነው። እና ውዶቼ ማሮቼ፣ የአብ ነገር የአብ ግን ማስተካከል አለበት ማስተካከል አለበት የአብ ምክንያቱም ምን ማስተካከል አለበት ከ ልዩ ጋ ያለውን ነገር መጨረስ አለበት። በቃ ምክንያቱም እየመጣች ማለት ነው እሱ መበጥበጥ መበጥበጥ የለባትም እንደ ማናትና እኔ ጠብቀሃለሁ ምን ማለት ነው? እኔ ጠብቀሃለሁ ማለት ምን ለመሆን ነው? ቆይ እውነት ይሄ ነገር እርግዝና ካልሆነ ተመልሰ ከልዩ ጋ ልትሆን ነው? እስቲ ንገረን። ተመልሰ ከልዩ ጋ ልትሆን ነው? አሳበቅ ያብን ማለት ነው። እና ልሁልን የምር ልሁልን እንዳትናገሩ። ምን ኩሩ ኩሩ ኩሩ ጀግና ወንድ ነው። ማርያም የእህቱ መከታ ማለት ነው እና እና ልሁሌ ኩሩ ኩሩ ኩሩ የሄሉ ወንድም ነው። ምክንያቱም እኔ ሄሉ ደስ አንቺ ደስ ስላለች ብቻ ደስ ብሎኛል ብለዋል። ወደ ሌላ ነገር ልሁል ልሁል መውጣት አለባት። ልዩና መውጣት ያለባት ከልሁል ልሁል ሄለም ማለት ነው። ያብን ስለምታፈቅረው ማቆም ትችላለች ብዬ ነው ማስበው። እሷ በሷ ሁኔታ ማለት ነው። ግን እቺ ሄለን ማናት? ማነው? ስማጭ ጮሆ ደሜን አፈለ ዛሬ። ምንም ምንም በማያገባን ነገር መጣ መመርመር አለበት? ተይ እባክሽ አንቺ ማን ስለሆንሽ ነው መመርመር? ተመርምራ ውጤት እና ያብም ጥሩ ነገር ነው እያሰበ ያለው። ያንችን ደስታን የምፈልገው እያለ ነው ያብ፣ ከምንም በላይ ማለት ነው። በቃ እቺን ልዩ፣ እቺ ውሽሚትህም ማለት ነው በጊዜ አስተካክለት መልሳት እንደየመጣጣ እና ያ ማስተካከል አለብህ፣ እቺን እያመጣት ማለት ነው። እያመጣት ውዶቼ የምር በቃ በትክክል ወይስ ይችላል ሊያዘል ሊዘል ተኩ ማስተር እየጠፋች እንቺ ልጅቷ። እና ያ ማስተካከል አለብህ በህይወት እያመጣ እኔ እኔም በቃ እንደው ከምንም በላይ ግራ እየገባኝ ነው ያለው እርግዝና የለም ከተባለ ወከለ ከሄሉ ልትለኝ ነው እንዲያሳብክ እስቲ ከሄሉ ለመለየት ነው የኔ አይ እና ሄሉ መቼም ሲጀመር እንዳለግ ድራማ ነው፣ ሲጀመር ያብ ያው ድራማ ነው። እንግዲህ ምንም አትሆን። ተንጨርጭራችሁ ተንጨርጭራችሁ ማቆም አለባችሁ። እና ሄልዬ ደግሞ በዚህ መልኩ ማለት ነው የምር ሄልዬ እንደዚህ አይነት እንደዚህ በዚህ መልኩ እንድትሆኝ አልፈልግም። ማራይ ምን በዚህ መልኩ፣ ምክንያቱም የድሮ ባህሪሽ የድሮ ሁሉ ነገርሽ ብቻ ነው በቃ ያንን ነው ባህሪሽ። ምን ወዶ የምር እንደዚህ ለላውል አንድ ወንድ ማለት ነው ለሴት በጣም ነው የሚያስጠላው፣ በእንደዚህ አይነት ጨዋታ ተጫወቱ። በዛ ላይ ደግሞ አርግዣለሁ ብለሽ መተሽ ደግሞ እሷ አላረገሽም እያለችሽ እንደዚህ ስትሆን ምናምን በጣም ነው የሚያስጠላው። ግን ያስጠላ ከበፊት ከምናየው ደግሞ ለየት ይላል እና ከቻልሽ ማለት ነው በቃ ውሸት ውሸት እንደሆነ ተናግሬ አለቀ። ሲጀመር ውሸት እኮ ነው። ያብ እንግዲህ ተረጋጋ። እኔ ተመልሰ ማለት ነው ተመልሰ ወደ ልዩ ኬርክ ማለት ነው እዝጊዮ ስሩብን ተጫወቱብን። ቀጣይ ሲጀመር ማለት ነው እሷም በተራዋ ከልውል ጋር ማለት ነው ከልውል ከልውል ጋር ታስቀነዋለች፣ እሱም ደግሞ ከልዩ ጋር ያስቀነታል። በቃ እንደዚህ ነው የሚሄዱት። በቃ ይሄንን አስቦ ነው ይሄን ድራማ እየሰሩ ያሉት አይደለ? አይመስላችሁም? እና እንግዲህ ነገ እናያለ። ነገማ ወቀጣ ነው ዳይ እንግዲህ ሩጫ ነው ነጊንስ እስካ ድረስ የምር በጣም ነው የቸኮልኩ፣ ያለው ነጊንስ እስካ ድረስ ማለት ነው። እና ወዶቼ ማሮቼ ላይክ ሰብስክራይብ ሼር አድርጉኝ፣ በቃ ሀሳባችሁን በኮመንት አስቀምጡ። እና እኔ ምን እኔ ማስበው ሄሉ እንዳላረገዘች ነው። እናንተስ? እንዳላረገዘች ነው እንዳላረገዘች ነው የምታስቡት? ኮመንት ሊስት ያስቀምጡልኝ። እኔ መጀመሪያም ብያለሁ፣ አላረገዘችም ብያለሁ። ሄሉ አላረገዘችም ስታስመስል ነው እንጂ አላረገዘችም። ምክንያቱም እንደዚህ አይነት ሴትም አይደለችም፣ የምታረግም አይደለችም። ቢሆንም ችግር የለውም። ያው እንግዲህ ጓደኛዋ ስለሆነ ማለት ነው። ግን እንደዚህ አይነት ከእንደዚህ አይነት ቤተሰቦቿ ደግሞ በእንደዚህ አይነት በእንደዚህ አይነት ስታይል አይደለም ያሳደጓል። ለዚህ በዚህ ደረጃ አትመጣም። እኔ አሁንም ድረስ ምለው ሄሉ አላረገዘችም። ስታስመስል ነው ያብን በእጇ ለማስገባት ነው ብዬ ነው ማስበው። እናንተም ደግሞ አብዛኞችም እንደዛ ነው የምታስቡት እንጂ አረግዘች ብላችሁ ብዙም እንኳን አሳብ እንትን እያላችሁ አይደለም። እና ሁላችሁም አርግዛለች ብላችሁ ያላሰባችሁት አትጨነቁ፣ አላረገዘችም። እንግዲህ ገና ካገባች በኋላ ነው የምታረግዘው ብለን ነው የምናስበው። ወዶቼ ወዳቸዋለሁ። አበረታቱኝ። ላይክ ሼር አድርጉኝ። ባይ እንግዲህ ነገ እስክንገናኝ ነገ ጋጋታውን እስክናይ ድረስ በጉጉት እንጠብቃለን። ቻው፣ ወዳቸዋለሁ።